በቃ እነዚህን ስህተቶች እስካላቆማችሁ ድረስ መቼም ቪዲዮችሁ ቫይራል አይወጣም። ቪዲዮችሁን ስትለቁትም ሆነ ከለቀቃችሁ በኋላ ዛሬ በዚህ ቪዲዮ የማሳያችሁን ስህተቶች ደጋግማችሁ ከሰራችሁ ቪዲዮችሁ መቼም ቫይራል አይወጣም። አንዳንድ ቻናሎች አይታችኋቸው ከሆነ ቪዲዮአቸውን በለቀቁ በደቂቃዎች በሺዎች የሚቆጠር ቪዎችን ያገኛሉ። ይሄ ደግሞ ለምንድን ነው ብትሉኝ፣ እነዚህን ስህተቶች ተጠንቅቀው ስለሚሰሩ ነው። ቪዲዮችሁን ለቃችሁ ወይም ደግሞ ዩቲዩብ ላይ ጭናችሁ በአስሮች ወይም ደግሞ በመቶዎች እይታ ታይቶ የሚቆም ከሆነ በእርግጠኝነት እነዚህን ዛሬ በዚህ ቪዲዮ የማሳያችሁን ስህተቶች እየሰራችሁ ነው ማለት ነው። እነዚህን ስህተቶች አብዛኛው ዩቲዩበር ቻናሉን እየገደሉ እንደሆነ ቪዲዮውን ደግሞ ቫይራል እንዳይወጣ እያደረጉበት እንደሆነ ምንም ግምት ውስጥ አያስገባም። ምክንያቱ ደግሞ እነዚህ ስህተቶች ስህተት መስለው ስለማይታዩ ነው። ታዲያ በዚህ ቪዲዮ መጨረሻ የትኞቹ ስህተቶች ናቸው ቻናላችሁን እየገደሉ ያሉት፣ የትኞቹ ስህተቶች ናቸው ደግሞ ቪዲዮቹ እንዳይታይ እያደረጉባቸው ያሉት የሚለውን በደንብ አርጋችሁ ታውቃላችሁ ብዬ አስባለሁ። እንደተለመደው የቴሌግራም ቻናል እዛ ቻናል ላይ ደግሞ የግላ አድራሻን አስቀምጬ ስለምገኝ ብዙ ሰው ቻናሌን ይልኝ ቻናሌ ቪዲዮ አላገኛለኝ ጨመረልኝ አይደለም፣ እንደዚህ አይነት ኬዝ እየገጠመኝ ነው የሚሉ እጅግ በርካታ ጥያቄዎችን አስተናግጃለሁ። እነዛን ጥያቄዎች በማያቸው ሰዓት ግን ከነዚህ ከአስሩ ስህተቶች የሚያልፍ ስህተት ግን አላጋጠመኝም። ወደ ቪዲዮችን ከመግባታችን በፊት ግን ይህንን የመሰሉ የሚገራርሙ ቪዲዮዎች የሚመቻችሁ ከሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ ላይክ በማድረግ ጀምሩት። እናንተ ያላችሁን ጥያቄ እንደዚሁም እንዲሰራላችሁ የምትፈልጉትን የከበዳችሁን ነገር በአጠቃላይ ኮሜንት ላይ አስቀምጡ። በዚህ መልኩ በቪዲዮ የምንመጣበት ይሆናል ማለት ነው። ወደ ቪዲዮ ንግባል። እኔ በሙሉ እምነት የምናገረው እነዚህን ስህተቶች ተጠንቀቃችሁ ከሰራችሁ ቪዲዮቹ ቫይራል የማይወጣበት ምንም አይነት ምክንያት የለውም። ዛሬ እንኳን ቪዲዮቹ ቫይራል ባይወጣ ነገ ከነገ ወዲያ ቫይራል የማይወጣበት ምንም አይነት ምክንያት የለም ማለት ነው። እነዚህ ስህተቶች ምንድን ናቸው? በቀጥታ ወደ ስህተቶቹ ንግባ። የመጀመሪያው ስህተት የቪዲዮችሁን ሊንክ ልክ ቪዲዮችሁን አፕሎድ እንዳደረጋችሁት ወይም ደግሞ ዩቲዩብ ላይ እንደጫናችሁት ፐብሊክ እንዳደረጋችሁት ማጋራት ወይም ደግሞ ሼር ማለት ይሄ እጅግ በርካታ ሰው የሚሰራው ስህተት ነው። እኔም መጀመሪያ ጀማሪ እያለሁ ስሰራ የነበረው ስህተት ነው። ቪዲዮችሁን አፕሎድ እንዳደረጋችሁ ወይም ደግሞ እንደለቀቃችሁት፣ በፌስቡክ፣ በቴሌግራም በተለያዩ ሶሻል ሚዲያዎች ሊንኮቻችሁን አትላኩ፣ ለጓደኞቻችሁ አትላኩ። አውቃለሁ እናንተ ቪዲዮችሁ እንዲታይ ትፈልጋላችሁ። ቶሎ ሪኮመንድ ተደርጎ ዩቲዩብ መጀመሪያ ገጽ ላይ እንዲያስቀምጥላችሁ ትፈልጋላችሁ። ለዛም ነው ለሚወዷቸው ጓደኞቻችሁ፣ እንደዚሁም ፌስቡክ ላይ ላሉ ጓደኞቻችሁ፣ እንደዚሁም የተለያዩ ሶሻል ሚዲያ ላይ ለገነባችሁ ኮሚኒቲ ሼር የምታደርጉ። ነገር ግን ይሄ በእርግጠኝነት ቻናላችሁን ይጎዳዋል። ለምን የሚጎዳ ይመስላችኋል? ምክንያቱም እናንተ ሼር ያደረጋችሁላቸው ሰዎች የእናንተን ቪዲዮ ኢንተረስት ኖሯቸው አይደለም የሚያዩት፣ እናንተ ሼር ስላደረጋችኋቸው ብቻ ሊንኩን ነክተው ይገባሉ። ሊንኩን ነክተው ገብተው ግን አምስት ሰከንድ የማያዩት ልክ አምስት ሰከንድ እንዳዩ፣ ስለምንድነው ቪዲዮ ሙሉ ለሙሉ ስለሚረዱ ወዲያው ስኪፕ አድርገው ይወጣሉ ማለት ነው። ይህ አለመማረት ነው የእናንተን ኢንጌጅመንት ዜሮ አደረገው ማለት ነው። ዩቲዩብ ደግሞ ፊት ገጽ ላይ የሚያመጣላቸው ቪዲዮቸውን ሰዎች ሰፊ ሰዓት ሲያዩት ነው፣ ማለትም ኢንጌጅድ ሲያደርጉ ነው። እዛ ቪዲዮ ላይ ሰፊ ሰዓት ቁጭ ብለው ስላዩላችሁ ነው። ስለዚህ 30 ፐርሰንትና ከዚያ በላይ ቪዲዮቸው ከታየ ቪዲዮቸውን አሪፍ አድርጎ ዩቲዩብ ሪኮመንድ ያደርግላቸዋል፣ ፊት ገጽ ላይ ያመጣላቸዋል። እነዚህ ሰዎች ደግሞ ሽርፍራፊ ሰከንዶች ብቻ አይተው ነው ቪዲዮቸውን የሚዘጉት ማለት ነው። ቪው ሊመዘግብላ ሊያመላላሹ ይችላል፣ ግን ቪው መመዝገብ ጥቅም የለውም። እናንተ ገና ቪዲዮዋችሁን ዩቲዩብ ላይ የጫናችሁ ስለሆነ ቪዲዮዋችሁን መጀመሪያ ላይ ሰፋ ሰፋ ያሉ ደቂቃ የሚያዩት ሰዎች የእናንተን ቪዲዮ ዩቲዩብ እንዲያስተዋውቀላችሁ ሰፊው ሚና ይጫወታል። ስለዚህ የተለያዩ ሶሻል ሚዲያ ላይ ወይም ደግሞ ሶሻል ሚዲያ ላይ የገነባችሁ ኮሚኒቲ ሊንካችሁን ሼር ስታደርጉ ምን ማድረግ አለባችሁ ማለት ነው? ካደራችሁ አንድ ቀን ካደራችሁ ከ24 ሰዓት ወይም ደግሞ ከ48 ሰዓት በኋላ መሆን አለበት። ለምን መሰላችሁ? እናንተ ያንን ዩቲዩብ የሚያስፈልገው ነው ወይም ደግሞ ዩቲዩብ ሊያስተዋውቅላችሁ ዘንድ ለ የሚያስፈልገውን ኢንጌጅመንት ካገኛችሁ በኋላ ታስተዋውቁት ችግር የለውም ማለት ነው። ከዛ ወዲህ ግን ካስተዋወቃችሁት ክሊክ ስሩሬታችሁን ሬታችሁን ዜሮ ነው የሚያደርግባችሁ ማለት ነው። ክሊክ ስሩሬታችሁ ሬታችሁ ወይም ደግሞ ሲአርቴ የምንለው ዜሮ ሆነ ማለት ደግሞ ዩቲዩብ በጭራሽ ሪኮመንድ አያደርግላችሁም፣ አያስተዋውቅላችሁም፣ አፕኔክስት አያመጣላችሁም፣ ፊት ገጽ ላይ በጭራሽ አያስቀምጥላችሁም ማለት ነው። ይህንን ስህተት በደንብ ተጠንቀቁት። ወደ ሁለተኛው ስህተት ንላል። የራሳችሁን ቪዲዮ ወዲያው እንደለቀቃችሁ ማየት ይሄ በእርግጥ አብዛኛው ሰው የሚያደርገው ነው። ነገር ግን ይሄ ጭራሽ አይመከርም። ምክንያቱም የእናንተን ቪዲዮ ከፍታችሁ በእርግጠኝነት ጨርሳችሁ አታዩትም። ልክ ቅድም የነገርኳቸው ስህተት እዚህም ይደገማል ማለት ነው። ሌሎችም ኬዞች አሉት። ነገር ግን የእናንተን ቪዲዮ ባታዩት ይመከራል። ወዲያውኑ ምንድነው የምታደርጉት፣ ስህተት እንዳለበት ቼክ ለማድረግ ከፈለጋችሁት አፕሎድ አርጋችሁት አንሊስትድ ሆኖ እያለ እዩት። ከዛም በኋላ ስህተቱን ቼክ አድርጋችሁ ውጡ እንጂ እናንተ ቪዲዮዎቻችሁን ከለቀቃችሁ በኋላ አፕሎድ ካደረጋችሁ በኋላ በራሳችሁ አካውንት ዝም ብላችሁ አትዩት ማለት ነው። ይህም ቅድም ያየነውን ኢንጌጅመንትን ሊያሳጣን ይችላል ማለት ነው። እናንተ በእርግጠኝነት ቪዲዮዎቻችሁን እስከ መጨረሻ ድረስ አታዩቱም፣ ምክንያቱም ስለምታውቁት ማለት ነው። ስለዚህ ወዲያው አይት ታደርጋችሁ መለስ ስለምትዩ የራሳችሁን ቪዲዮ አትዩ፣ አፕሎድ አድርጉ። እናንተ የለቀቃችሁ ለሌላ ሰው ነው። ስለዚህ የእናንተ ቪዲዮ ማየት ምንም አያስፈልግም ማለት ነው። አትዩት፣ ጥለፉት ማለት ነው። ሶስተኛው ስህተት ደግሞ አብዛኛው ሰው የሚሰራው ስህተት ሆኖ ሳለ አብዛኛው ሰው ስህተቱን ከሰራ በኋላ ቻናሉ ቫይራል ወደሆነ ቻናል ወይም አክቲቭ ወደ ሆነ ቻናል ለመመለስ እጅግ በጣም ብዙ መስዋዕትነት የሚያስከፍል ስህተት ነው። ይህም ደግሞ ምንድነው? ወቻውር ቪው፣ ሰብስክራይበር መግዛት እጅግ በርካታ ሰው ሲሰራው አጋጥሞኛል። ወቻውሩን ቪው ምናምን ነገር ተሞልቶለት የተሰጠው ቻናል አለ። ነገር ግን ይሄ በጭራሽ ሊሆን አይገባም። በኋላ ቻናሌን ልመልሰው ብትል እጅግ ብዙ መስዋዕትነት ያስከፍልሃል ማለት ነው። ስለዚህ ወቻውርና እንትን ለመሙላት ከሰዎች እርዳታን አትፈልጉ። እናንተ የራሳችሁን ኮሚኒቲ ገንቡ። ለምን መሰላችሁ? እነዚህ ሰዎች በእርግጥ እውነተኛ ሰው ነው ላይክ የምናስደርገው እውነተኛ ሰው ነው ሰብስክራይብ እኮ የምናስደርገው ቦታ አይደለም፣ ወይም ደግሞ እስካም አደርገም አደለም ሊሏችሁ ይችላሉ። ይሁን እውነተኛም ቢሁን ግን ማንም ሰው የእናንተን ኮንቴንት ወዱ አደለም ሰብስክራይብ ያደረጋችሁ፣ የእናንተን ኮንቴንት ለማየት አደለም እዛ የተቀመጠው ዝም ብሎ የእናንተን ቁጥር ለመሙላት ነው እንጂ የእናንተን ቁጥር ከተሞላ በኋላ ለምሳሌ ሁለት ሺህ ሰብስክራይበር ኖሯችሁ ቪዲዮችሁ ግን አስር የማይታይ

ይህ ምን ጥቅም አለው? እነዛ ሰዎች እነዛ ሰብስክራይብ አድርገዋቸው የተቀመጡ ሰዎች በእናንተ ኮንቴንት ኢንተረስትድ አደሉ። አይፈልጉም ናንተ ቪዲዮ ማየት። ይህ ማለ ማለት ነው። እናንተ ከዛ በኋላ በዩቲዩብ ገንዘብ ጀኔሬት ማድረግ ፈለጋችሁ ወይ ደግሞ ቪው እንዲጨምር ፈለጋችሁ፣ የሚያይላችሁ የለም ማለት ነው። ዩቲዩብ መጀመሪያ የሚያወጣው ሰብስክራይበር ጋር ነው። ስለዚህ እነዛ ሰብስክራይበሮች ደግሞ ሪኮመንድ ቢደረጉም የናንተ ቪዲዮ አያዩ፣ ምክንያቱም ኢንተረስትድ አደሉም ስለእናንተ ቪዲዮ። ስለዚህ ጥቅም የለውም ማለት ነው። እጅግ በርቃታ ቻናሎች ተጎድተው አይቻለው። የእናንተም ቻናል በዚህ ከተጎዱ እጅግ በጣም ከባድ ነው የሚሆኑት። አዲስ ቻናል ወደ መክፈት እና አዲስ ቻናል ወደ ማሳደግ ነው የምትሄዱት ማለት ነው። ስለዚህ ሰብስክራይበር እናሳድጋለን ወይም ደግሞ ቻውር እንሞላለን የሚሉ ሰዎች ጋር ተመዝግባችሁ ወይም ከፍላችሁ ባታስሞሉ ወይም ደግሞ ሰብስክራይብ ባታስደርጉ እናንተን ፈልጎ የመጣ ኦዲየንስ ብትገነቡ ጥሩ ነው እላለሁኝ። አውቃለሁ ይህን እጅግ በርካታ ሰው የሚስጥር አይነግራችሁም፣ ነገር ግን እናንተ ለራሳችሁ ቻናል ጥንቃቄ አድርጉ። አራተኛው ስህተት ደግሞ ይህንንም በርካታ ሰዎች ነው የሚሰሩት፣ ቪዲዮ ከለቀቁ በኋላ ማጥፋት። ይህም እጅግ በርካታ ሰዎች ይሰሩታል። የእናንተ ቪዲዮ ከጫናችሁ በኋላ ለምን አንድ ቪው አያመጣም? አታጥፉት። ቪዲዮዋችሁ ምንም አትነካኩት፣ ይቀመጥ። ምክንያቱም የእናንተ ቪዲዮ ዛሬ ላይ አልታየም እንጂ ነገ አይታይም ማለት አይደለም። ይሄ ቪዲዮዋችሁን አጠፋችሁት ማለት ግን ቻናላችሁ ምን እየሆነ ይመጣል ማለት ነው? እየተወዘጋገበ ይመጣል ማለት ነው። አልጎሪዝሙ የእናንተን ቪዲዮ ለማስተዋወቅ በተዘጋጀበት ሰዓት እንዳጋጣሚ ያንን ቪዲ ቪዲዮ አጥፍታችሁ ከሆነ ሙሉ ለሙሉ ቻናላችሁ እየሞተ ነው የሚመጣው ማለት ነው። ስለዚህ የረቀቃቸው ቪዲዮ አምስትም ቪው ይኑረው አስርም ቪው ይኑረው ወይም የማትረኩበት የሆነ ቪው ኑረው አታጥፉት፣ ቪዲዮችሁን እስቲል የእናንተ ቪዲዮ እኮ ሰርችብል ነው ማለትም፣ ሰዎች ሰርች አድርገውት ሊያገኙ ይችላሉ አለ ከዛ በኋላ ስለዚህ ቪዲዮችሁን አታጥፉ። በነገራችን ላይ የዩቲዩብ አልጎሪዝም የእናንተን ኮንቴንት አውቆ ለማስተዋወቅ አንዳንዴ እስከ ሳምንትም ሊፈጅ ይችላል። የእናንተ ቪዲዮ ለማስተዋወቅ ማለት ነው። የእናንተ ቪዲዮ ቫይራል ለማውጣት ማለት ነው። የእናንተ ቪዲዮ ለሰዎች ሪኮመንድ ለማድረግ እስከ ሳምንት ሊፈጅ ይችላል። አንዳንዴ ደግሞ አንድ ወር ሊፈጅበት ይችላል። ከዛ በላይም ሊፈጅበት ይችላል። ይሄ ለምንድነው የሆነው ማለት ነው? ዩቲዩብ ራሱ የናንተን ቪዲዮ አናላይዝ አድርጎ የናንተን ቪዲዮ ለማን ለማን ፊት ገጽ ላይ ማምጣት እንዳለበት እስከሚያጠና ጊዜያት ሊፈጁበት ይችላሉ። ስለዚህ አልጎሪዝሙ ያንን ቼክ አድርጎ ሲያበቃ ግን ከአንድ ወር በኋላ ቪዲዮችሁ ቫይራል ሊወጣ ይችላል። ዓመትም ሊፈጅ ይችላል በነገራችን ላይ ከአንድ ዓመት በኋላ ቪዲዮችሁ ቫይራልም ሊወጣ ይችላል። ቻናላችሁም አክቲቭ ሆኖ ሊቀጥል ይችላል። ስለዚህ ይህንን ግንዛቤ ውስጥ በማስገባት የለቀቃቸውን ቪዲዮ ላለማጥፋት ሞክሩ። አታጥፉት ጭራሽ። አምስተኛ ስህተት ደግሞ ኮሜንት ኮሜንት ላይ መጥፎ ኮሜንቶች ኮሜንት ሲደረጉ እነዛን ኮሜንቶች ማጥፋት፣ መጥፎ ኮሜንቶች ወይም ደግሞ ኔጌቲቭ የሆኑ ኮሜንቶችን እናያለን። ነገር ግን እነዛን ኮሜንቶች ካጠፋችሁም ዩቲዩብ በራሱ በስካም መልኩ እንዲያነሳቸው ስቱዲዮ ላይ ገብታችሁ ሴት ማድረግ ትችላላችሁ፣ ስለ ኮሜንቶቹ ማለት ነው። ለምሳሌ ቃላቶችን በመጻፍ ልታስተካክሉ ትችላላችሁ፣ ዩቲዩብ በራሱ እንዲያጠፋላችሁ። ለምሳሌ ይህን ቻናል አንሰብስክራይብ አድርጋችሁ ውጡ፣ እንደዚህ አይነት ኮሜንቶችን በአጠቃላይ ምን ታደርጋላችሁ? ትጽፏችኋላችሁ ልጅ ታደርጋችሁ። በተደጋጋሚ ይጻፋሉ ብላችሁ ኤክስፔክት የምታደርጓቸውን ኮሜንቶች ስቱዲዮ ላይ ተጽፏቸው እና ከዛም በኋላ ዩቲዩብ በራሱ ባይ ዲፎልት እነዛን ኮሜንቶች ስፓም አድርጎ ያነሳቸዋል ማለት ነው። ስድቦች ራሱ ቢሆኑ እነዛ ስድቦች ጻፏቸው እና እናንተ ስቱዲዮ ላይ ያስቀምጧቸው። ከዛ ዩቲዩብ በራሱ ያነሳቸዋል ማለት ነው። እንደዛ ማድረግ ትችላላችሁ። ከዛ ውጪ ያለስ ቪዲዮዎቹ ኮሜንት ስር እየገባችሁ ኮሜንቶች ካስጠሏችሁ አታጥፏቸው፣ እዛውተዋቸው የብዙ ሶሻል ሚዲያዎች ፖስቶች ቫይራል እንዲወጡ ከሚያደርጉ ነገራቶች መካከል ኮሜንት ነው። ስለዚህ ኮሜንታችሁን አታጥፉ። ስድስተኛው ጥያቄ ደግሞ ቪዲዮ ያለ ሰዓት መልቀቅ። ከዚህ በፊት የሚገርም ቪዲዮ ሰርቼላችሁ ነበር። ቪዲዮችሁን በሰዓት እንዴት አድርጋችሁ እንደምትለቁ፣ የትኛው ሰዓት ላይ ቪዲዮችሁ እንደሚታይ የሚገርም ቪዲዮ ሰርቼላችሁ ነበረ እዚህ ጋር አስቀምጠላችኋለሁ። ካርድ ላይ እየገባችሁ ማየት ትችላላችሁ። ስለዛ ቪዲዮችሁን መቼ መልቀቅ እንዳለባችሁ፣ የእናንተ ኦዲየንስ መቼ ላይ እንደሚሆኑ ማወቅ ይኖርባችኋል። ይህን ቼክ አድርጋችሁ ቪዲዮአችሁን መልቀቅ አለባችሁ። በተጨማሪ ስለዚህ ጉዳይ ለማወቅ ቻናላችን ላይ ያለውን ቪዲዮ መመልከት ትችላላችሁ ማለት ነው። ወደ ሰባተኛው ስህተት እንለፍ። ሰባተኛው ስህተት ደግሞ ምን መሰላችሁ? ቪዲዮአችሁን በተሳሳተ መልኩ አፕሎድ ማድረግ። የተለያዩ ስህተቶች ይከናወናሉ ቪዲዮ ሲለቀቅ ማለት ነው። እነዛ ስህተቶች እየሰራችሁ ቪዲዮችሁን የምትለቁ ከሆነ አሁንም አደጋ ላይ ነው ቻናላችሁ ማለት ነው። ቪዲዮችሁም ቫይራል የመውጣት እድሉ ዜሮ ነው የሚሆነው ማለት ነው። ስለዚህ እነዛን ስህተቶች በምን መልኩ ነው የምናስተካክለው የሚለውን ደግሞ ለማወቅ አሁንም ስለዚህ ጉዳይ ቪዲዮ ሰርተናል። እንዳዲስ እያንዳንዱ ስቴፕ እየነገርኳችሁ እዚህ ጋር በምን መልኩ መልቀቅ አለባችሁ የሚለውን ልነግራችሁ አልፈልግም። እዛ ጋር ቪዲዮን ብታዩ ታሪፍ ነው። አብዛኛው ግን ይሰራዋል ብዬ ቪዲዮውን እንደለቀቀ ፕራይቬት አድርጎ ማስቀመጥ ፕራይቬት አድርጋችሁ አስቀምጡ፣ አንሊስትድ አደርጋችሁ አስቀምጡ። አንሊስትድ አደርጋችሁ ስታስቀምጡት ደግሞ ታይትሉን እና ዲስክሪፕሽኑን ጻፉ፣ ታጎችን ጽፋችሁ አስቀምጡት። ምክንያቱም ዩቲዩብ አልጎሪዝሙ አናላይዝ እያደረገ ቪዲዮችሁ ስለምን እንደሆነ እያሰበ ይጠብቃችሁና ከዛም በኋላ ልክ ቪዲዮችሁን ፐብሊሽ ስታደርጉት ወደ ፐብሊክ ስታዞሩት ሰዓታችሁን ጠብቃችሁ ምን ይሆናል ማለት ነው? ቪዲዮዎቹ ወዲያው ቫይራል ይወጣል። ስለዚህ በዛ መልኩ አንሊስትድ አድርጋችሁ ልቀቁት ማለት ነው። ውስጥ ላይ የተለያዩ ነገራቶች አሉ። ያንን ቪዲዮ እዩት። እዚህ ጋር ካርድ ላይ ያስቀምጥላችኋለሁ። ያንን ገብታችሁ ማየት ትችላላችሁ። እያንዳንዱ ስቴፕ እዛ ላይ ያሳይተናል ማለት ነው። ወደ ስምንተኛ ስህተት እንለፍ። እናንተ ዩቲውበር ሆናችሁ ኮሚኒቲ ታብ አለመጠቀም ነው። ዩቲውብ ላይ ያለው ኮሚኒቲ ታብ እኛ ከኮሚኒቲዎቻችን ጋር ወይም ደግሞ ከኦዲየንስ ጋር የምንገናኝበት ታብ ነው። ስለዚህ ኮሚኒቲ ታብ ላይ ሊንካቸውን ሼር ማድረግ አለባችሁ። የለቀቃችሁትን ቪዲዮ ከ24 ሰዓት በኋላ ሊንካችሁን ምን ታደርጉታላችሁ ማለት ነው። ኮሚኒቲ ታብ ላይ ሼር ታደረጉታላችሁ። ተመልካች ቀጣይ ምን እንዲሰራለት እንደሚፈልግ ኮሚኒቲ ታብ ላይ ትጠይቃላችሁ። የተለያዩ ምርጫዎች እያዘጋጃችሁ እንዲመርጡ ማድረግ ትችላላችሁ ማለት ነው። ስለዚህ ከኦዲያንሳችሁ ጋር ኢንተራክት የምታደርጉበት ኮሚኒቲ ታብ ነው ማለት ነው። ስለዚህ ኮሚኒቲ ታባችሁን ተዋችሁት ማለት ከኦዲየንሳችሁ ጋር ምንም ሪሌሽን የላችሁም ማለት ነው። ስለዚህ ኮሚኒቲ ታብን ተጠቀሙ። ሌሎች ኮሚኒቲዎችንም በደንብ ተጠቀሙ። ለምሳሌ ፌስቡክ ላይ ኮሚኒቲያችሁን ገንቡ። እንደዚሁም ደግሞ ቲክታክ ላይ ኮሚኒቲ ገንቡ። ለምሳሌ ቲክታክ ላይ የተለያዩ ቪዲዮዎችን ቆረጥ አድርጋችሁ ለቃችሁ ዩቲዩብ ላይ ደግሞ ፉል ቪዲዮ እንዳለ ብትናገሩ ከቲክታክ ላይ ዳይሬክት የናንተን ኮንቴንት ወዶ ወደ ዩቲዩብ የሚመጣ ብዙ ሰው ይኖራል ማለት ነው። እንደዚሁም ፌስቡክ ላይ ሊንካቸውን ሼር በማድረግ እንደዚሁም ወደ ዩቲዩብ የሚመጣ ይኖራል። ቴሌግራም ላይ የራሳቸው ኮሚኒቲ ካላቸው እንደዛው ማለት ነው። ስለዚህ በተለያዩ አጣሚዎች ኮሚኒቲዎችን መገንባት እጅግ ጠቃሚ ያለው። ስለዚህ እነዚህን ኮሚኒቲዎች አለመጠቀም ደግሞ ስህተት ነው የሚሆነው ማለት ነው። ስለዚህ ዘጠነኛውና ሌላኛው ስህተት ደግሞ ርዕስና ተምኔል በየሰዓቱ መቀያየር ይህንንም እጅግ በርካታ ሰዎች ይሰሩታል ከ24 ሰዓት በኋላ ቪዲዮቸው አልታየ ሲል ተምኔሉ ይሆናል ብለው ተምኔሉን ይቀይሩታል እንደዚሁም ደግሞ ከ48 ሰዓት በኋላ ደግሞ አሁንም ታይትሉ ካልተመቻቸው ታይትሉን ይቀይሩታል ቪዲዮ ቫይራል እንዳይወጣ ያደረገው ይሄ ታይትል ነው ይሄ ተምኔል ነው ይላሉ ይሄ ደግሞ እጅግ በጣም ትልቅ ስህተት ነው ማለት ነው ተምኔል ዝም ብሎ አይቀየርም ታይትል ዝም ብሎ አይቀየርም መጀመሪያ አርባስምንት ሰዓት ቪዲዮችሁ ምን ያህል ፐርፎርም ያደረገ እንደሆነ ቼክ ታደርጋላችሁ። ከሰዓት በኋላ አናሊቲክሳችሁን ታዩታላችሁ። አናሊቲክሳችሁን ስታዩት ሲቲአራችሁ በጣም የቀነሰ ከሆነ ማለትም ዩቲዩብ ብዙ ሪኮማንድ አድርጎ ሰዎች ግን ተምኔላችሁን ነክተው ያልገቡት ከሆነ ወይም ደግሞ ሲቲአራችሁ ወይም ክሊክ ስሩ ዜሮ ወይም ደግሞ በጣም የቀነሰ ከሆነ ምን ታደርጋላችሁ ማለት ነው? ያኔ ተምኔላችሁን ትቀይራላችሁ። ዝም ብሎ ግን ተሲቲ አራችሁ አሪፍ ሆኖ ሰባት ስምንት ዘጠኝ እንደዛ አካባቢ ሆኖ ዝም ብላችሁ ተምኔል የምትቀይሩ ከሆነ ይሄ አልጎሪዝሙን ማወዛገብ ስለሚሆን ቪዲዮዋችሁ በዛው እየሞተ ነው የሚመጣው ማለት ነው። ቻናላችሁም እንደዛው ይሞታል ማለት ነው። ስለዚህ ይህን ተጠንቀቁ ማለት ነው። ወደ መጨረሻውና ወደ አስረኛው ስህተት ስናልፍ በተደጋጋሚ አናላይቲክስ ቼክ ማድረግ አውቃለሁ ቪዲዮ ለቀን እኛ አያስችለንም። ስንት ታየልን ብለን አናላይቲክሳችንን ቼክ እናደርጋለን። ስለዚህ ግን ይሄንን ለንድ ለ24 ሰዓት ብንታገስ አሪፍ ነው። ብዙ ዩቲዩበሮች፣ ብዙ በጣም ትልልቅ ዩቲዩበሮች ከ24 ሰዓት እስከ 48 ሰዓት ብንታገስ አናላይቲክሱን በተደጋጋሚ እየገባን ቼክ ባናደርገው አልጎሪዝሙ የእናንተ ቪዲዮ በደንብ ብድንብ ያስተዋውቀዋል የሚል አይዲያ ያነሳሉ ማለት ነው። ስለዚህ በቻላችሁት አቅም ይህንንም ለመተግበር ሞክሩ ማለት ነው። እነዚህን ስህተቶች ተጠንቀቃችሁ ከለቀቃችሁ፣ አሪፍ ተምኔል ከተጠቀማችሁ፣ አሪፍ ርዕስ ከተጠቀማችሁ፣ ሰዎችን ችግር የሚፈታ ቪዲዮ ወይም ደግሞ ሰዎች ዘንድ ተፈላጊ የሆነ ቪዲዮ ከሰራችሁ ቪዲዮአችሁ ቫይራል የማይወጣበት ምንም አይነት ምክንያት የለም። እመኑኝ፣ በእርግጠኝነት ቪዲዮአችሁ ቫይራል ይወጣል። የዛሬው ቪዲዮአችን ይህንን ይመስላል ማለት ነው። ቀጣይ በሚገርም ቪዲዮ እንመጣለን። እስከዛው ድረስ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሰላም።